የትምህርት ጥራትን ማስጠበቅ የሁሉም ባለድርሻ አካላት ሚና መሆን እንዳለበት የትምህርት ሚኒስቴር አስታወቀ። የመምህራን የማስተማር ተነሳሽነት መቀነስና ተማሪዎች ለትምህርት የሚሰጡ ትኩረት ዝቅ ማለት ለ12ተኛ ክፍል ተማሪዎች በብዛት መውደቅ ምክንያት መሆኑን ለሕዝብ ተወካዮች ምክር ቤት አቅርቧል። ሰለሞን አሰፌ ተጨማሪ ዘገባ አለው። ትምህርት ሚኒስቴር የ12ተኛ ክፍል ተማሪዎች በከፍተኛ ሁኔታ የሚወድቁበትን አጠቃላይ ሂደት ጥናት አጥንቶ ለተወካዮች ምክር ቤት አባላት አቅርበዋል። በቀረበው ጥናታዊ ጽሁፍም ሰፊ ሀሳቦች ተንሸራሽረዋል። የ12ተኛ ክፍል ተማሪዎች በብዛት እየወደቁበት ያለው ምክንያት ምንድን ነው? በተለይም ደግሞ የትምህርት ጥራትን ለመጠበቅ እየተሰሩ ያሉ አጠቃላይ ስራዎች ምን ይመስላሉ? ጥናቱ በሰፊው የዳሰሳቸው ጉዳዮች ናቸው። የ12ኛ ክፍል ፈተና ባለፉት ሁለት ሶስት ዓመታት ከፍተኛ የተማሪ ቁጥር ከ50% በታች ውጤት አስመዝግቧል እና ትምህርት ቤቶቻችን አገልግሎት እየሰጡ ያሉት ባልተሟላ ሪሶርስ እና መሰረተ ልማት እንደሆነ ጀስት ጥናቱ ለይቷል። ከዚህም በተጨማሪ ኦቨርኦል የሀያ ዓመት ትሬንድንም ያ ጥናት ሲያሳይ የተማሪዎች የትምህርት ውጤት ከመሻሻል ይልቅ የዝቅ ማለት የማነስ ሁኔታ እንዳለ ጥናቱ አሳይቷል። እንደ ሀገር የሚታዩ ከመምህራን ከተማሪዎች በተለይም በመማር ማስተማር ስራው ላይ ያሉ ሰፊ ጉድለቶች የትምህርት ጥራት እንዳይመጣ በተለይም ደግሞ የአስራ ሁለተኛ ክፍል ተማሪዎች ባለፉት ሶስት ዓመታት ዝቅተኛ ውጤት እንዲያመጡ ትልቅ ጉዳይ ሆነዋል። ይህንን በጋራ አጠናክሮ ችግሩን መፍታት ይገባል። የትምህርት ጥራትን መጠበቅ የእያንዳንዳችን ድርሻ ነው የሚል ሰፊ ሀሳብ ተነስቷል። መምህራኖቹ ራሱ እንዴት ነው ዩኒቨርሲቲ ውስጥ በጣም ቶፕ የሆነ ተማሪ በሌክቸርነት እንዲቀር ሰቅሎ እንዲቀር ይደረጋል። አሪፍ ነው። ስለዚህ ተመርጦ ይገኛል ማለት ነው። ግን ደግሞ ሊስት ግሬድ የሆነው ደግሞ ወደ መምህርነት ነው የሚሄደው። ዩኒቨርሲቲዎቻችን ጋር ምናየው ሰ የቱ ጋ ነው የገደል ነው? የቱ ጋ ነው መምህራኖች ጋር እየከፈልናቸው ነው? ወይ ለሌላው ለሌላው ባለሙያ ከምንሰጠው ትኩረት በበለጠ ነው መምህሩ ላይ ሙያዎቹን በሙሉ የሚፈጥረው መምህር ስለሆነ የሚል አስተያየት አለኝ። አመሰግናለሁ። ልክ በተማረ ቁጥር ብዙ እንደቀረው የሚረዳ ትውልድ ባለ ቁጥር ሀገር ከጦርነት ከብጥብጥ ከእርስ በርስ ከኋላ ቀርነት ከድህነት እየተላቀቀች ነው የምትሄደው እና በጣም በየደረጃው ያለ አካል ተጠያቂ የሚሆንበትን አካውንታቢሊቲ ተብሎ የተቀመጠው ቀጣይ እንዴት ነው ሊተገበር የሚችለው? የአስራ ሁለተኛ ክፍል ትምህርት ስንመለከት በእያንዳንዳችን ምርጫ ክልል ስንመለከት ጥናቱ በደንብ አስቀምጦታል። አንድም ተማሪ ውጤት ያላመጣበት ስፔሻሊ ገጠርና ከተማ ተብሎ ጥናቱ ላይ የተቀመጠው ነገር ግልጽ ነው። ሰባት ተማሪ ብቻ ከአንድ ሃይስኩል ያመጣበት፣ ሌላው ቤት የገባበት ቀጣይ ታች ያሉት ይሄንን አይቶ ተስፋ ቆርጦ ትምህርት ምን ይጠቅማል እስከሚሉ ድረስ የሄዱበት ሁኔታ አለ። የትምህርት ጥራትን ለማስጠበቅ በርካታ ስራዎች እየተሰሩ ይገኛሉ። ፖሊሲዎች፣ ስትራቴጂዎችና የተለያዩ አንኳር ጉዳዮች እየተሰሩ ነው። በተለይም የአስራ ሁለተኛ ክፍል ተማሪዎች ውጤታማ ሆነው ወደ ዩኒቨርሲቲ እንዲገቡ በማድረግ ረገድ ባለፉት ዓመታት የተሰሩ ስራዎች አመርቂ ናቸው። እነዚህን ስራዎች አጠናክረን እንቀጥላለን ያሉት የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ የሞራል እሱም ችላ ያሉ በጣም በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ለሙያቸውን አክብረው የሰሩ ብዙ መምህራን የነበሩ የነበሩ ቢሆን፣ በእርግጠኛነት ግን መንገር የምንችለው የኢትዮጵያ ሕዝብ እንደ የኢትዮጵያ ወጣቶች ከአሁን በኋላ በትምህርት ሊቀልዱ አይችሉም። እንደ ህብረተሰብ የትም ልንሄድ አንችልም። ምክር ቤታ አባል ያቸው ምሽ ጊዜን በጠመንጃ እኮ የምንዋጋው በንግግርና በውይይት በምክንያታዊነት መነጋገር ስላልቻልን የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት